አሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁን? ልዳናቸው እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንዲሁም ክርስቲያና ወገኖቼ ሰላም ሰላም ቢያለሁ ሁላችሁም ባላችሁ ታላ ይጠብቃችሁ። ዛሬ በአዲስ በጣም በሚያሳዝን ቪዲዮ ከች ቢያለሁ። ቪዲዮን ከወደዳችሁት ላይክ ሼር ሰብስክራይብ ያደረጋችሁ ጀምሩት። እቺን እህታችን ምን ቀን ነው? ቅዳሜ ቀን ነው መሰለኝ። ኢቢኤስ ላይ ቀርባ ነገር የብዙ ሰው አነጋገሪ የሆነች እህታችን ናት። ከኢቢኤስ ላይ እንዳያችው ቪዲዮን ጠፍተዋል። ለምን እንዳጠፉት ብቻ አለቅም፣ የሆነ ተቃውሞ ደርሶባቸው ይሆናል። ግን እኛ ሁላችንም ሴቶች ነን። ሴቱም ሆነ ወንድ ላይ ሆን ቢሆኑም ብትሆኑም በእቺ ልጅ ላይ የእቺ ልጅ ፍትህ መጠየቅ አለብን። ሁላችን ድምጽ መሆን አለብን። ኢቢኤስ ተገደሉ ይሆናል ቪዲዮን ያነሱት ግን ሚዲያ ላይ ሁሉን ሰው ቪዲዮን ደርሶ አለ። ሙሉ ቪዲዮ ነው ያለው ህዝብ በሙሉ። ግን ለዚህ እህታችን ፍትህን መጠየቅ አለብን፣ ድምፅ መሆን አለብን። ለአንድ ዩኒቨርሲቲ መቼም ከአንድ ሰው ህይወት አይበልጥም። እውነትም ከሆነ ይጠራ ለሁሉም፣ በሁለቱም ሰው ወገን ታይቶ ነው መፍረድ አለበት እንጂ እቺ ምስኪን የሆነች ልጅ ይህን ያህል ጉዳት ደርሶባት፣ ይህን ያህል ነገር ተፈትና ለምን ለምን ድምጿ ህዝብ ሰማው ለምን በህዝብ ላይ ታየ ተብሎ ይህን ተቃውሞ ማድረስ እንደኔ አግባብ ማለት አግባብ አለው ብዬ አልገምትም። ሁላችንም የቺ ልጅ ድምጽ መሆንም አለብን፣ ፍትህን መጠየቅ አለብን። መርዳት ባለብን ነገር እቺን እህታችን መርዳት አለብን። ምክንያቱም ወይ ከዛ ስትወጣ ጊዜ ምን እንደደረሰባት እራሷ ነው የምታውቀው። ስለዚህ ባለችበት ፈልገን እች ልጅ ያለን ነገር አንድ ብር ቢሆን ለሷ ይጠቅማታል እንጂ አይጎዳትም። አንድ ብር ተሰባስቦ ነው አንድ ሺህ ሁለት ሺህ ሶስት ሺህ የሚሆነ ሁላችንም በተቻለን አቅም እህታችንን መርዳት አለብን ነው ምለው። ለእሷን ደግሞ ፍትህር መጠየቅ አለብን። በማንኛውም ሴት ላይ እንዲህ አይነት ግፍ መድረስ የለበትም። ሀገራችን ላይ ሴት ልጅ እንደፈለገች ገብታው ማውጣት አለባት። ለምንድር ይህን አልስቃይ የሚደርስባት በተወለደችበት ሀገር፣ በሀገራችን ላይ ሁላችንም ኢትዮጵያዊ ነን እንጂ ሌላ ሀገር የለንም አይደል እንዴ? እንዴት በሀገራችን በኢትዮጵያ ላይ ይህን ያህል ግፍ ይደርሳል? ለምን ተብሎ እንደዚህ የሚሰሩ ወንዶችስ ለእጃቸው ለምን አያገኙ? ለምንድነው ከፍተኛ የሆነ ቅጣት ማይቀጡት? በሴት ልጅ ላይ ምንም አይነት ግፍ የሚሰሩ ወንዶች የፈለገ ነገር ቢሆን ቅጣት ማግኘት አለባቸው፣ በሚገባ ቅጣት መስጠት አለባቸው። እና ሁላችንም በተቻለን አቅም ቪዲዮም የሰራን ሆነ በጽሁፍ ሆነ በምን ሆነ እቺ ልጅ ድምፅ መሆን አለብን። ፍትህ መጠየቅ አለብን። መርዳትም አለብን። የእኛ ግዴታችን ነው መርዳት አለብን። ልጅቷ ብዙ ተሰቃይታለች፣ ብዙ መከራይታለች። ከልጇ ጋር አንድ ላይ እንድትኖር፣ ልጇን በስርዓት እንድታሳደግ፣ ልጇን በስርዓት እንድታስተምር፣ እሷን ጥሩ የሆነ ልቦና፣ ጥሩ የሆነ አስተሳሰብ፣ አይምሯን ንጹህ እንዲሆን ሰው አለኝ ወይ እንድትል፣ ሁላችንም ድምፅ መሆን አለብን። ያቺ እህታችን መጎዳት የለባትም። እኛ ሴቶች ነን። የሴት ህመም ሴት ልጅ ነው የሚያውቀው። አላችኋለሁ። ውድ ቤተሰቦች፣ ቪዲዮን ከወዳችሁ ሼር ሼር አድርጉልኝ ሰላም አለይኩም ወረህመቱላሂ ወበረካቱ